እና ዛሬ የሆነ ግብዣ ሄጄ ነበረ። የሆነ ሙስ መያ የምትባል ጋብዛኝ ልጄ ነበረ ግብዣው አንተ ቀብያታ ግጧ ምናምን የሚል ልጄ ላት መጣሁ። እና በጣም ነው የሚያምረው አይቼ ላታለሁኝ። እና በጣም ነበር የሚያምረው በጣም ያምራል። የእኛንም ቤት እንደዚያው ነው የማደርገው ብያለሁኝ። እና አሳቢ ሁላ እና ባህር ዛፍ ነው ጨርሶ ደግሞ ያ ባህር ዛፍ ነው። እናትህን እንድትመጣ አላማለኝ ብለኸኛል። ስደት ላይም እንድሰራ ፊትም ፈቃደኛ አይደለሁም አሁንም ደግሞ አልሆንም። ለእናቴ ለእኛ የምትለው ነገር እንዳይኖር መስራት እፈልጋለሁ ብለኸኛል። እንዴት ነው መስራት ንፈልገል ማ ልክ ሳትመጣ እኔ በቃ ቤቱን እንእ አታክልት አሰላሙ አለይኩም ረህመቱላህ በረካቱ ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እና አሁን ደሞ የሚገኘው ወደ ምስረታው ነው። በዙሪያ በጣም ብዙ ቤት አሉ፣ እንደምታያቸው ከኋላም አሉ። እና በዚህ ነው አሁን አዳዲስ ቤት እየተሰራ ያለው እና ቋይና ካሜራውን አስብሬ ላሳያችሁ እስከዛ ጠብቁኝ። ይሄ ይሄ ነው እንደምታዩት ይሄ በጣም ብዙ ቤት አለ። አዩ ስተታይ ድረስ ነው አሁን የሚሰራው። እንግዲህ ይሄ ይሄ ነው አዲስ አዲስ የሚሰራው። እና ወደዚህ ቤት ታላችሁ ብሮ ይኖራችኋል። ወደዚህ አካባቢ ቤት እና እንደምታዩት ይሄ ነው ይሄ እና አሁን በዚህ ምድር ምናምን አለ። እና ያው ይሄ ነው ቤቱ እንግዲህ በዚህ ቤት ምናምን ካላችሁ የኖራችኋን እርግጠኛ ነኝም አሁን አዲስ እየተሰራ ያለም ነው። እና እና እንደምታዩኝ አሁን የሆነ ዲግስ አለ ነበረ። የሆነ ወደ አባቴ ቤት እየሄድኩ ነው አሁን እና ወዲያ አባቴ ት ቤት እየሄድኩ ነው። ና አመሰግናለሁ። ሰብስክላበምስል ምታደርጉኝ በጣም ነውየማመሰግነው ቅድም በሰራሁት በረቀቁ ቪዲ ላለራሱ ተጋብዬ ነበር። ቅድም ዛች ሙስ ነ ተጋብሼ ነበር እና አሁን ደግሞ ወደ አዲስ ቤት እያነው አሳያችሁ። ይሄ ነው። እና አ አዲስ ቤት ነው። ይሄ ደሞ አዲስ ቤት ነው። በጣም ነው የሚያምረው። አሁን በዚም ቀዲም ነው ኤልዲሾ ነው። በዚህ በዚሁ ኩል አለ አዲስ እየተሰራ ያለ ነው ይሄ እንግዲህ ይሄ በዚህ በዙሪያ በፊት ለፊት የምትመለከቱት እና ይሄ ሁላ ይሄ አዲ አዲስ ቤት ነው አሁን ማለት ነው። ይሄ ግን እንጨት ተቆሞ ነው እና ቆርቆሮ ተመቷል። ይሄ ይሄም እንደምታዩት ነው። ይሄ ይሄ እና ይሄ ነው እና ይሄ ነው እንደምታዩት እዚህ እንግዲህ ቤል ሊኖራችሁ ይችላል። እስቲ እስቲ እና ለማንኛውም በዛ አቆጭ ለእናቱ ለናቱ ከማሰቡ አኳያ ብዙ ነገር ያስባል። በነገራችን ላይ በጣም የኔ የተለየ ነገር ነው። ወንድሙን እንኳን ይዞ ያየሁት ማለት ነው። እንግዲህ እሱም ቢገልጽላችሁ እንኳን እራሱ እንሻለን። እና ጉባን ይሄ ምንድን ነው የሚባለው? ጉባን የሚባል እንትን በጣም ነው ሽታው የሚያምረው። እና ወይ እዚህ ነው ያለው። አርቲ ይሄ እንትን ጠጅሳ ሰላም አለይኩም ወረሀማቱላሂ በረካቱህ ድን የተከበራችሁ የጫነዱ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ ይመስገነው እና ውስጥ ግብች በቃ ያልጠበኩት ነገር በቃ ሰብስክራይብ በጣም ጨምሯል። ካሰብኩት በላይ ካሰብኩት በላይ ነው የጨመረው። እና እናንተን አላህ ካሰባችሁበት በላይ ያርግልኝ። ውለታችሁ አለብኝ እና ደግሞ ውለታ ከፋ ያርገኝ። በጣም በቃ አለ በቃ ቲንከዛ በጣም ጨምሯል። ካሰብኩት በላይ በቃ እና ደግሞ በጣም ነው የማመሰግነው። የምትጽፉልኝ ኮሜንት፣ ለምትሰጡኝ አስተያየት በጣም ነው የማመሰግነው። ሰብስክራይብም እንደምታ እያደረጋችሁኝ፣ እያበረታታችሁኝ ነው። በጣም ነው የማመሰግነው። ውለታችሁ አለብኝ። ውለታ ከፈይ አድርገኝ። በኮሜንት ደግሞ ሀሳብ አስተያየታችሁን ጻፉልኝ። የማስተካከለው ነገር ካለ ችግር ካለብኝ እና ለማመስገን ነው ዛሬ ወደዚህ ቪዲዮ ብቅ ያልኩት። አሁን ለራሱ ገና ተትምህርት ቤት መጥቼ ሳየው በቃ ማመን ማመን ያቃተኝ በቃ አንድ ሺህ ሰባት መቶ ምናምን ለአንድ ይባሉ ማለት ነው። እና በጣም ነው የማመሰግነው። በጣም ነው የማመሰግነው። አለያለ በቃ ምን ልበላችሁ። በቃ በጣም ነው ደስ ያለኝ። በቃ ለለ በቃ ነው ገና ግብት ብዬ ሳይው ወይ በጣም ነው የማመሰግነው። የእናንተን ውለታ ከፋ እያረገኝ ውለታችሁ በምን እንደምከፍል አላቅም። እና ያው አሁን እንትን ልበላ ነው ገና በኋላ ደሞ መጥቼ እንትን እላለሁኝ። ሰላም አለይኩም ወራህመቱላሂ